ሀይ ጋይስ ሌላ ደግሞ ምን ላሳያችሁ፣ ይሄ የምትመለከቱት ከምስር የተሰራ ቶፉ ከስር ያለው ማለት ነው። ከላይ ደግሞ ማሽሩም በሽንኩርት ምናምን የተጠበሰ አንድ ላይ ኤርፍራይ ውስጥ አድርጌው ነው። እዚህ ጋር እንደምትመለከቱት ፒታ ብሬድ ወይም ቂጣ አለ። ከዛ ደግሞ ሰላጣ ለሱ እንዴት እንደሚደረግ አሳያችኋለሁ። ፒነት ኦይል ልሞክረው ነው ሚንት ብላክ ፔፐር ዘይት እና ሎሚ የተጠቀምኩት እዛ ኪውከምበር የተከተፈውን አደረግኩኝ በመቀጠል ቤቢ አሩጉላ ምናምን አንደኛው ስሙ ጠፍቶብኝ ራዲሽ ይባላል እሱ ይደረግና ሚክስ አድርገ ነው ሰላጣውን እንሰራለን በኋላ ላይ ያሳያችኋለሁ እንደሚመስል እስከዛ ደግሞ ቡና እና እናፍላ ቁርሳችንን ምንበላም አይደል እና ቡናችንን በአረቦች ስታይል ነው የምናፈለው ዛሬ። ጀበናችንን ልናሳርፋት ፈልገናል። ስለዚህ ቡናዬን በእንደዚህ ማፍያው ስሙ ጠፋብኝ፣ በሱ እናፈለዋለን ማለት ነው። ተመልከቱት፣ እንዴት አርት እንዳለበት፣ እንዴት በቃ እንደሚያምር ዩት፣ ቡናው ዱቄቱ ምናምን ነገር እዛ እናንተ ከትቀዋለን እንደዚህ ሲፈላ በጣም በጥንቃቄ መሆን አለበት ጋይስ፣ ምክንያቱም አንደኛ ይገነፍላል፣ ሁለተኛ ደግሞ እሳቱ በጣም ኃይለኛ ስለሚሆን ወደ ላይ እጃችንን ከፍ እያደረግን ነው፣ አረፋው እስከሚደበቅ ድረስ። ትንሽም እናንተ ከትከው ማለት ነው። ከዛ በላይ መሆን የለበትም እንደምትመለከቱት ማለት ነው። ከዛ ዳራ ሲያስኩት መልሼ ደግሞ ከፍ አድርጌ ደግሞ እጄን ርቀቱ ከታያችሁ ብዬ ነው እንደዛ የቀረስኩት። ያ እና እንደሱ አድርጌ አፈላሁት። የሰራሁት ሰላጣ እንግዲህ እንደምትመለከቱት ይህን ይመስላል። ቂጣውም ያንን ይመስላል። ከዛ ከጎኑ እንደዚህ አድርጌ ያቀራረብኩት ማለት ነው። እስከሚበላው ድረስ ቸኩ ያለው በጣም ያጓጓል። ከዛ ደግሞ እንግዲህ ቡናችንን ከእጣናችን ጋር እናቀራርባል። ለራሳችን ፍቅር መስጠት አለብን። ከራስ ነው ፍቅር የሚጀምረው። ከዛ ደግሞ ለሌሎች ይተርፋል። ለሌሎች እኛ ባንሰጣቸው ራሱ ከኛ ይተርፋል። ለእኛ የምንሰጠው ፍቅር ለእኛ ካልሰጠን ግን ለሌሎች ሰጠን ማለት ውሸት ነው። ስለዚህ ሁሉንም ነገር በፍቅር እናድርገው እላለው። ኢቨን ኩክ ስናደርግ በፍቅር ኩክ እናድርገው። ቡናውን ስናፈላ በፍቅር ራሳችንን ፍቅር እያደረግን ማለት ነው። እና አሁን እኔ ቡናዬን ልጠጣ ተዘጋጅቻለው። የምስር ቶፉን አሰራር አሳይኝ ካላችሁኝ፣ በሚቀጥለው አሳያችኋለሁ። አመሰግናለሁ።